ጠቅላይ ሚኒስትር አብይ አህመድ ወደ ጠፈር ሊጓዙ ነው ተባለ። በባህር ዳር አየር ማረፊያ ከሰሞኑ የተጧጧፉ የመንገደኞች የጉዞ ትኬት ዝርፊያና ሽያጭ ተባብሷል እየተባለ ነው። በርካታ የጤና ባለሙያዎች ከሥራ ማቆም አድማው ጋር በተያያዘ እየታሰሩና ማስፈራሪያ እየደረሳቸው መሆኑን የሰማኩ አስታወቀ። እነዚህንና ሌሎች ዜናዎችን በዝርዝር እናቀርባለን። ጠቅላይ ሚኒስትር አብይ አህመድ ወደ ጠፈር ሊበሩ ነው ተባለ። በዓለም ታሪክ ወደ ጠፈር ወይም ስፔስ የተጓዙ ሰዎች ቁጥር 721 እንደሆነ የታሪክ ድርሳናት ያሳያሉ። ከነዚህ ውስጥ አብዛኞቹ የጠፈር ተመራማሪዎች ሲሆኑ ከቅርብ አመታት ወዲህ ግን ጥቂት ሰዎች ከፍተኛ ገንዘብ በመክፈል የዝቅተኛውን ንፍቀ ክበብ የጠፈር ጉብኝት አድርገዋል። የምርመራ ዘገባዎችን በማቅረብ የሚታወቀው መሰረት ሚዲያ ከሀገር ውስጥ እንዲሁም በዋናነት በተባበሩት አረብ ኤሚሬቶች ከሚገኙ ምንጮች ለበርካታ ቀናት ሲያሰባስበው የነበረው መረጃ እንደሚጠቁመው በአለም ታሪክ ለመጀመሪያ ጊዜ አንድ የሀገር መሪ ወደ ጠፈር ሊጓዝ ሰፊ እንቅስቃሴ እየተደረገ ነው። መንገደኛውም ጠቅላይ ሚኒስትር አብይ አህመድ ናቸው። በኢሜሬቶች የሚገኙ ምንጮቻችን እንዳረጋገጡልን ከሆነ ጠቅላይ ሚኒስተሩ ወደ ጠፈር የመጓዛቸው ዓላማ በርካታ ግቦችን አካቷል ተብሏል። ከነዚህም መሃል የሰላምና የአንድነት መልእክት ለዓለም ብሎም ለኢትዮጵያውያን ማስተላለፍ እንዲሁም ወጣቶች ወደ ቴክኖሎጂው ዘርፍ እንዲሳቡና እንዲነሳሱ ለማድረግ ታስቧል ነው የተባለው። ውይይቱ በኢትዮጵያ መንግስት እንዲሁም በተባበሩት ኤሚሬቶች በኩል በስፋት ንግግር እየተደረገበት ነው ያሉት አንዱ በዱባይ የሚገኝ መረጃ ምንጭ በተለይ ከጠፈር ላይ ሆኖ ለዓለም ህዝብ መልእክት ማስተላለፍ የእቅዱ ዋና ግብ ነው ብለዋል። ፕሮጀክት ሴክስ የሚል ስያሜ ተሰጥቶት እየተሰራ እንደሆነ የሚነገርለት ይህ የጠፈር ጉዞ ወጪው በተባበሩት ኤሚሬቶች የሚሸፈን መሆኑን አንድ ሌላ ዱባይ የሚገኝ ምንጭ ለሚዲያው ተናግሯል። ለመዳሰስ የሞከርናቸው ጽሑፎችም እንደሚጠቁሙት ወደ ጠፈር የሚደረግ ጉዞ ለአንድ ሰው ከትንሹ 250 ሺ ዶላር እስከ ከፍተኛው 55 ሚሊዮን ዶላር ሊደርስ እንደሚችል ይጠቁማሉ። ለምሳሌ ብሉ ኦሪጅን እና ቨርጅን ጋላክቲክ የተባሉ መንኮራኩሮች ከንፍቀ ክበብ በታች ለሚደረግና ርካሽ የተባለ ጉዞ ከ200,000 ዶላር እስከ 400,000 ዶላር ያስከፍላሉ። ራቅ ያሉና ከንፍቀ ክበብ ውጭ የሚደረጉ የጠፈር በረራዎችን የሚከውኑት እንደ ስፔስ ኤክስ ያሉ ሮኬቶች ደግሞ በአንድ ሰው እስከ 55 ሚሊዮን ዶላር ወይም 7.3 ቢሊዮን ብር እንደሚያስከፍሉ ታውቋል። ጠቅላይ ሚኒስትር አብይ ሊጓዙ እቅድ የያዙት ከንፍቀ ክበቦች ወደ ዓለም አቀፉ የጠፈር ማዕከል ኢንተርናሽናል ስፔስ ስቴሽን እንደሆነ ታውቋል። ወጪውንም ከላይ እንደተጠቀሰው በአንድ ሰው እስከ 55 ሚሊዮን ዶላር እንደሚደርስና በኤሚሬቶች እንደሚሸፈን ታውቋል። አንድ ሌላ የስፔስ ባለሙያ ግን የጉብኝቱ አይነት ሉናር የሚባለው እንደሆነ ሲገለጽ እንደሰሙ ጠቅሰው ይህም ጨረቃ ላይ ሳይታረፍ ዙሪያውን በመሄድ የሚደረግ ጉዞ ሊሆን እንደሚችል ጠቁሟል። የተባበሩት አረብ ኤሚሬት የዛሬ ስድስት ዓመት ገደማ ሀዛ አልማንሱር የተባለ ዜጋዋን ወደ ጠፈር ልካ ነበር። ከዛ ወዲህ ከአሜሪካ የጠፈር ድርጅት ናሳ ጋር በመተባበር በመጪው የፈረንጆች ዓመት 2026 ላይ ሰው ወደ ጨረቃ ለመላክ እየተዘጋጀች መሆኑንም መረጃዎች ይጠቁማሉ። ከጉዞው ጋር በተገናኘ ሂደቱን ተከታትለው እንዲያስፈጽሙ ቢያንስ አምስት የሚሆኑ የመንግስት ኃላፊዎች የቤት ስራ እንደተሰጣቸው የሀገር ቤት ምንጮች አረጋግጠዋል። ይህ የቤት ስራ እስከ ሐምሌ 2017 ዓ ም ድረስ ንግግሮችን በመጨረስ ከመስከረም በኋላ ጉዞ እንዲከወን ማድረግ ነው ተብሏል። ነገር ግን ጠቅላይ ሚኒስትሩ ወደ ጠፈር ከመጓዛቸው በፊት ለበርካታ ወራት ልምምድና የጤና ሁኔታ ክትትል ማድረግ እንደሚጠበቅባቸው አስረድተዋል። አንድ ስማቸውን የማንጠቅሳቸው የመንግስት ኃላፊን በጉዳዩ ዙሪያ መረጃ ጠይቀን በመጭው ዓመታት ከተያዙ እቅዶች ውስጥ አንዱ ነው፣ ለኢትዮጵያና ለዓለም ሕዝብ የእርቅና የሰላም ጥሪ ይደረጋል ብለው አጭር ምላሽ ሰጥተዋል። መረጃው የመሰረት ሚዲያ ነው። በባህር ዳር አየር ማረፊያ ከሰሞኑ የመንገደኞች የጉዞ ትኬት ዝርፊያ ተጧጥፏል፣ ይለናል ሌላው መረጃችን። በአውቶቡስ መናኸሪያዎች፣ በባቡር ጣቢያዎች ወይም በታክሲ ተራዎች አካባቢ ዝርፊያ ሲፈጸም ሰምተው ይሆናል። ዛሬ ግን የምናስነብባቸው በአየር ማረፊያ እየተስተዋለ ያለውን የአውሮፕላን ትኬት ስርቆት ነው። ነገሩ እንዲህ ነው። አሁን አሁን ከአዲስ አበባ ወደ ባህር ዳር እና ሌሎች ከተሞች ለመሄድ ዜጎች አቅማቸው አይፈቅድ እንኳን አውሮፕላንን ይመርጣሉ። ምክንያታቸው ደግሞ በመንገድ ላይ የተባባሰውን የእገታ ወንጀል ለማምለጥ ነው። ከአዲስ አበባ ወደ ባህርዳር ከተማ ለመሄድ በዕለቱ ትኬት ማግኘት ቀላል ነው። በአንጻሩ ግን ከባህር ዳር ወደ አዲስ አበባ ለመምጣት ቢያንስ የአምስት ቀን ወረፋ አለው። ይህ ያልተመጣጠነ የትኬት መጠበቂያ ጊዜ እንዴት ሊከሰት ቻለ? የመረጃ ምንጫችን ላለፉት ጥቂት ሳምንታት ከባህርዳር ወደ አዲስ አበባ በአየር ከተጓዙ መንገደኞች ወይም ለመጓዝ ሙከራ ካደረጉ ሰዎች ያሰባሰበው መረጃ እንደሚጠቁመው ባህርዳር በላይ ዘለቀ አየር ማረፊያ ላይ የሚሰ የተሰሩ አንዳንድ ግለሰቦች በአሳዛኝ የትኬት ዝርፊያ ላይ ተሰማርተው ይገኛሉ ይላል። ማስረጃ እንዲሆን አንድ ባለታሪክ ለመረጃ ምንጩ ያጋራውን በቀጥታ እናቅርብላቸው። እኔ ከ25 ዓመት በላይ የኢትዮጵያ አየር መንገድ ተጠቃሚ ነኝ። በዚህም ደስተኛ ነኝ። እኮራአለሁም። ሰሞኑን ወደ ባህር ዳር አስቀድሜ በቆረጥፎት የደርሶ መልስ ቲኬት የቤተሰብ ፕሮግራም ላይ ለመካፈል ተጉዤ ነበር። ከፕሮግራሙ በኋላ ዘመዶቼን ተሰናበቸው፣ ወደ ኤርፖርት ሄድኩኝ። በተመሳሳይ ሌላ እንደኔ አንድ አዲስ አበባ የሚመለሱ ነገር ግን መመለሻ ቲኬት ያልነበራቸው ቤተሰቦችም እዛው ሄደን እንሞክር ብለው ኤርፖርት ሄድን። ኤርፖርት ተገኝተው ትኬት ለመግዛት ከሄዱት ውስጥ ከአንደኛው ጋር የመጨረሻ ማሳፈሪያ ክፍል ተገኘንና ስጠይቀው ትኬት ታገኘው አለኝ። እንዴት ስለው አስር ሺህ ብር ከፍዬ አለኝ። በዚህ ሰ በቃ የመሳፈሪያ ቅጹን ሲያሳየኝ በሌላ ሰው ስም የተሰራ ነው። እሱ ከኔ በፊት በነበረው በረራ ተመለሰ። እኔ በሚከተለው በረራ ወደ አዲስ አበባ ተመለስኩ። ለራሴ በጣም ደነገጡ። ከቆይታ በኋላ አዲስ አበባ ገብቼ ለሌላኛው ቤተሰብ ትኬት ማግኘቱ እንደወልኩለ በመጨረሻው በረራ አስር ሺህ ብር ከፍዬ ተመለስኩ አለኝ። የዚህኛውን በተመሳሳይ በሌላ ሰው ስም የተዘጋጀ ቦርዲንግ ፓስ እንደተሳፈረ ነገረኝ። የዚህኛውን ለየት የሚያደርገው ከተሳፈረ በኋላ የአየር መንገዱ ሰራተኛ መጥቶ ቦርዲንግ ፓሱን ወሰደው አለኝ። ይህ የአንድ ግለሰብ ገጠመኝ ቢሆንም ከፍተኛ የጸጥታ ጥበቃ በሚደረግበት እንዲሁም የሀገር ውስጥና የውጭ ተጓዦችን በሚያስተናግድ ትልቅ ኤርፖርት ውስጥ እንዲህ አይነት ከአንድ ተጓዥ ትኬት ዘርፎ ለሌላ ጥፍና ከዛ በላይ በሆነ ዋጋ መሸጥ ብዙዎችን አሳዝኗል። ለዚህ ፍርፋሪ ጥቅም የጸጥታ አካላትም ይህን አይነት ድርጊት ማድረግ ከቻሉ ሆን ተብሎ እንደሚታለፍና ሌላ ከባድ አደጋ ሊያደርሱ እንደሚችሉ ምንም ጥርጥር የለውም ያሉን ሌላኛው ተጓዥ ናቸው። የመረጃ ምንጩ ባደረገው ተመሳሳይ ዳሰሳ አሁን ላይ በኦንላይን ከባህር ዳር ወደ አዲስ አበባ ትኬት ለመቁረጥ ቢሞከር ማግኘት የሚቻለው ከአራት ወይም ከአምስት ቀን በኋላ ነው። በተመሳሳይ በቦሌ አየር ማረፊያ መንገደኞች ለጉዟቸው አየር መንገዱ ተርሚናል ውስጥ ከተገኙ በኋላ አንዳንድ የአየር ማረፊያው ሰራተኞች ለጉዞ ዘግይታቸው መጥታቸዋል ወይም የያዛቸው ትኬት ይጣራል ወዘተ የሚል ምክንያት ደርድረው የበረራ ጊዜ እንዲያልፍ ካደረጉ በኋላ አዲስ ትኬት በራሳቸው ገንዘብ መቀበያ ማሽን እንደሚያስከፍሉ ከቀናት በፊት መዘገባችን ይታወሳል። በዚህ ዙሪያ ምላሽ ለማግኘት ያደረግነው ሙከራ አልተሳካም። ምላሹን ካገኘን ይዘን እንመለሳለን። ይሰማኮ በርካታ የጤና ባለሙያዎች ከስራ ማቆም አድማው ጋር በተያያዘ እየታሰሩ ማስፈራሪያ እየደረሳቸውና ከማስተማሪያ ሆስፒታሎች በግዳጅ እንዲወጡ እየተደረጉ መሆኑን ማምሻውን በወጣው መግለጫ አስታውቋል። ኢሰማኮብ፣ አዲስ አበባ፣ ጅማ፣ ባህር ዳር፣ ሐዋሳና ጎንደር በርካታ ሬዚደንት ተለማማች ሐኪሞችን ጨምሮ በርካታ የጤና ባለሙያዎች እንደታሰሩና በግዳጅ ከማስተማሪያ እና የሥራ ቦታቸው ከሆኑ ሆስፒታሎች እንዲወጡ እንደተደረጉ ገልጧል። ኮሚሽነር ብርሃኑ አደሎ በጤና ባለሙያዎች ላይ የሚወሰዱ ህጋዊና አስተዳደራዊ እርምጃዎች የሰብአዊ መብቶች መርሆችን የተከተሉ መሆን እንዳለባቸው አሳስበዋል። ችግሩን ለመፍታት ውይይት እንዲደረግና ተጠያቂነት እንዲሰፍን የጠየቀው ኢሰመኮ አፈና አዋጭ መንገዳይ አይደለም ብሏል። የጤና ሚኒስቴር ዴታ ዶክተር ደረጀ ድጉማ የስራ ማቆም አድማ ያደረጉ የጤና ባለሙያዎች በአስቸኳይ ወደ ስራቸው ካልተመለሱ የሙያ ፈቃዳቸው ሊነጠቁ እንደሚችሉ ለመንግስታዊ ቴሌቪዥን ጣቢያ በሰጡት ቃል አስጠንቅቀዋል። በአድማው ሳቢያ የተወሰኑ ሆስፒታሎች አገልግሎት መስተኳኩል መኖሩን ያመኑት ዴታው ከድንገተኛና ከእናቶችና ከእናቶችን ህጻናት ሕክምና ክፍሎች ጥለው የወጡ የህክምና ባለሙያዎች መኖራቸውን እናውቃለን ብለዋል። የአድማው ዋነኛ ተሳታፊዎች ሬዚደንት ሐኪሞች እንደሆኑም ዶክተር ደረጀ ጠቅሰዋል። የጤና ባለሙያዎች ሙሉ የስራ ማቆም አድማ ቀናትን እያስቆጠረ ነው። የመቀሌ ከተማ ፍርድ ቤቶች በደህንነት ስጋት ሳቢያ ለጊዜው ስራ ማቆማቸውን አስታውቀዋል። ፍርድ ቤቶቹ ዳኞችና አቃቢያን ህጎች በሚደርስባቸው ዛቻና ማስፈራሪያ የተነሳ የደህንነት ስጋት እንደተፈጠረባቸው ገልጸዋል። ፍርድ ቤቶቹ ስራ ያቆሙት ግንቦት ስምንት ቀን ዘውዱ ሃፍቱ በተባለች ሴት ላይ የተፈጸመ የነፍስ ግድያን በመመልከት ላይ በነበረ አንድ የከተማ ችሎት ላይ የተፈጠረውን ረብሻ ተከትሎ ነው ተብሏል። ዜናችን በዚያ በቃ። ቻናሉን ሰብስክራይብ አድርጉ።